ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያሉ። ዛሬ ለየት ያለ ኮተት ያለበት ክላስ ውስጥ ነው ያለው። ክላስ ውስጥ ነው። በነገራችን ላይ ቃይ ነው ይሄ። ያው ኢጃዛ ቤት ቮሉንቴሪንግ ቦታ ያው ኢጃዛ ቤት ስለደለኝ ወይም እረፍት ቤት ስለደለኝ ማለት ነው። እንዴት አላችሁ? እንዴት ከረማችሁ? ዛሬ ይጀላቸው የመጣሁት ብዙ ጊዜ እኛ ሀበሾች በተለይ እኛ ሀበሾች ለሆነ ነገር እንጓጓለን ለሆነ ነገር እንጣደፍና ትንሽ ነገር እናድናል ብለን እጅግ በጣም ብዙ ነገር እናጣለን ማለት ነው። በተለይ አሁን ይህን ሰሞን በሳውዲ አረቢያ የምህረት አዋጅ ወይም ደግሞ የይቅርታ ጊዜ ተብሎ ለሶስት ወር ተብሎ የነበረ ለስድስት ወር የተራዘመ የቃማ የማሰራት ወይም ደግሞ የቃማ እንድታወጡ የሚል አዋጅ እንዲወጣ ሁላችንም እናውቃለን። አዲስ አይደለም። እና ምን መሰላችሁ፣ አብዛኞቻቸው የሚጎዱ እህቶቻችን አሉ። የሚጎዱት ደግሞ ለምንድን ነው? በተለይ የኛ የራሳችን ሀበሾቹ የራሳችን ሀበሾቹ ነው። አሁን እኛ ብዙ ጊዜ እያጭበረበሩ ነው። ምን እያው ነው ምን እያው ነው የምንለው፣ ግን ከአረብም አለ። አሁን እንግዲህ ዛሬ የተሰራው ምንድን ነው? አንድ አረብ ኢቃማ አሰራላችኋለሁ በሚል የአስር ልጆችን ብር ይቀበላል። የአስር ልጆችን ብር ሲቀበል እኔ እንደት እንደሆነ ኢቃማ ፕሪንት ፎርጅ ኢቃማነት እንደሚሰራ እንግዲህ በጣም ከባድ ኢቃማ። ለማሰራት ያሰባችሁ ልጆች እንዲሁም ደግሞ ኢቃማ ያሰራችው ልጆች፣ ቼክ ሳታደርጉ ምንድነው ስሙ ፕሪንት ሳታስቡ፣ ሲምካርድ ሳታወጡ ኪሳቱ ላይ እንዳትከቱ። ምክንያቱም እኔ ላይ የደረሰው እናንተ ላይ እንዳይደርስ ይህን ቪዲዮ ኮፒ ልንክ ሼር እያደረጋችሁ ለሁሉም ሰው እንድታደርሱልኝ እፈልጋለሁ። እኔ ቃማዬን አሰርቼ በአብሽር ኮድ እየመጣልኝ፣ ተም እየመጣልኝ ካሰራው ከጨረስኩ በኋላ እኔን ተከትለው ጓደኞቼ መጡ። ጓደኞቼ ማሰሩ የአራቱ ልጆች በጣጋ ሲቀር አንዷ እስኪ አንዷ ኢቃማ መጥቶ የኔን ቼክ ላድርግ፣ ሲም ካርድ ላውጣ ስትል ሲም ካርዱ ላይ የሚያሳየው የሌላ ሰው ኢቃማ ነው። ፕሪንት ስታስብ ጉዳዩ መጀመሪያ እንደ ነበረ ነው ሰውየው

ይሄኛውን መንግስት ሊያይ ልንፈልገን ነበር። ያው መንግስት ሊቀበለን አልቻለም። አሁንም ቢሆን እጥረታችን እያደረግን ነው መንግስት እንዲቀበለን። ምክንያቱም መንግስት በፈቀደው ሰዓት ነው ይህን ነገር ተታለን እዚህ ነገር ውስጥ የገባ ነው። ሰውየው ብራችን በልቶ የሁላችን አድራሻውን አጥፍቷል። ሦስቱ ሁላቸው በእጃቸው ይዘዋል። የዕቃማ አሰርተናል ብለው የዕቃማ ይዘናል ብለው ሲሄዱን ከፍን ከፍ እያሉ ኢቃማው ትክክለኛ ኢቃማ አይደለም። በሌላ ሰው ስም የተሰራ ኢቃማ ነው ማለት ነው። በሌላ ሰው የተሰራ ኢቃማ ነው። ስለዚህ እባካችሁን አንደኛ፣ እናንተ ባቋራጭ ትንሽ ነገር እንትን ለማለት ባቋራጭ እናልፋ እንሻገራለን ብላችሁ ስታስቡ፣ እናንተን ደግሞ ባቋራጭ የሄዳችሁበት መንገድ ዋጋ ያስከፍላችኋል ማለት ነው። እንግዲህ እነዚህ ልጆች ለመክሰስ እንኳን መረጃ የላቸውም ለምን? ብር በባንክ አይደለም የሚላኩለት፣ በእጁ ነው። በእጅ የሰጡት ስልክ ቁጥሩን አጥፍቷል። መኖሪያ አድራሻውን አጥፍቷል። እንደገና ፊት ለፊት ሉ አይደለም የታያቸው። ሰውየውን አያውቁትም። ፎቶ የለውም ምንም ነገር የለውም። ምንም መረጃ የለውም። ብቻ አረበኛ ስላወራ ኒያወጣደሽ ያለ ስላላት ብቻ አስቡት። እንግዲህ አንዷ ተሰራል ብላ አንዷ ሰጠች። አሁንም የዛንያቸውን ሳይሆን የሶስቱ ተሰርቶ ወጥቶ ነው። እንግዲህ እንደማይሰራ የታወቀው እዚህ ጋር አለጥፍላቸዋለሁኝ ልጅቷንም ማለት ነው የሶስቱ ተሰርቶ ወቶ ነው እንግዲህ የሶስቱ ተሰርቶ ወቶ የሰባቱ ገና ይቀራል ማለት ነው። ስለዚህ እናንተ እንደዚህ አይነት ነገር ስታሰሩ ብዙ ጊዜ ዩቲብ እንትን ላይ ራሱ እየተናገሩ ነው ብዙ በተለይ አንድ ልጅ አለ ስለ ኤምባሲ የሚሰራ ልጅ አለ። በጣም ይናገራል እና ያንን ነገር ብትከታተሏቸው ኢቃማ ለማውጣት ብር በካሽ ከመስጠት ይልቅ በትክክለኛው መንግስት ፈቅዶ የምህረት አዋጅ ሰጥቶ በሰጠው አካውንት አለ በዛ አካውንት ሲጀመር ብር በካሽ አይቀበልም። ካሽ ብር የሚቀበል የለም፣ ህጉም አይደለም። እናንተ ግን ሀበሻ መጥቶ እኔን እንኳ እኔ ጠፍቼ የምሰራ መሆኔን ስለሚያውቁ በጣም ብዙ ሰዎች ናቸው በዋሳፕ ግሩፕ ሁሉ ያስገቡኛሉ ማለት ነው። የኢቃማ ቁጥራችሁን ፕሪንት ስበንሰጣችኋለን በፊት የነበራችሁበትን። በጣም ብዙ ግሩፕ አለ። እኔ ሊፍት እያልኩ እየወጣሁ ነው እ ፓስፖርት ቁጥራችሁን እንሰጣችኋለን በትንሽ ብር። አንዳንዶቹ እንደውም ምንድነው የሚሉት የፓስፖርት ቁጥራችሁን ለመስጠት እስከዛሬ እኔ አሁን የፓስፖርት ቁጥሬን ስለማላቀው በኢትዮጵያ አስራ ሶስት ሺ ብር ከፍዬ ነው ቁጥሬን ያስወጣሁት ማለት ነው። አሁን ግን ምንድን ነው ያዙት እንትን ሶስት ግሩፕ ላይ ያስገብተው የነበር ነው ዋሳፕ ላይ ሊፍት እያልኩ ወጥቼ ነው። አሁን ምንድን ነው የሚሉት የፓስፖርት ቁጥራችሁን እስከ ዛሬ አስራ አምስት ሺ ብር አስራ ሶስት ሺ ብር የከፈላችሁትን የምታወጡትን፣ ዛሬ ግን የቃማ በኛ ካሰራችሁ የፓስፖርት ቁጥሪ ማነው የፓስፖርት ቁጥራችሁን በነፃ እንስብላችኋልን ነው የሚሉት ማለት ነው። እኔ በነፃ ሳብል ስለው ግን በውስጥ ከመጣ መቶ ምንድን ያለኝ እኔ ቁጥሬን አስቤያለሁ፣ በራሴ ብር ከፍየ ቁጥሬ እጄ ላይ ነው ያለው። ነገር ግን ምንድን ያለኝ እኔን በውስጥ መጥቶ ግሩፕ ላይ እንደዛ ብሎ ጽፎ በውስጥ መጥቶ ምንድን ያለኝ እኔ ፈልጋለሁ ብዬ ስጽፍለት በውስጥ መጥቶ ምን አለኝ አስራ ሰባት ሺ የኢትዮጵያ ብር ትከፍያለሽ፣ አፋጣኝ ነው የሚመጣልሽ። አስራ ሰባት ሺ የኢትዮጵያ ብር ከከፈልሽ በኋላ በፓስፖርትሽ ከዛ የቃማሽን ፕሪንት ይሳብልሻል አለኝ ማለት ነው። ከዛ ብሩን በምንድን ነው የምልክልሽ ስለው ሹፌር እልካለሁ ቤትስ ድረስ የኢቃማውንም የፓስፖርቱንም ሁለተኛ የሚሻወር እንዲያከፍሊ የሁሉንም ጠቅልልሽ አስራ አምስት ሺ ምናምን ሪያል ትከፍሊያለሽ አለኝ እኔ እንግዲህ ከወጣሁኝ አምስት አመት አራት አመት ይሆነኛል ብዬው ማለት ነው የቀረ ባለብሽ የመንግስት የምናምን የምናምን ብሎ አስራ አምስት ሺ ምናምን ብር ትከፍሊያለሽ አለኝ ማለት ነው አስራ አምስት ሺ ሪያል ካለኝ እኔ ልጄ ጋር አልሄድም እንደ ምን ያደርግልኛል ኢቃማ የማሰራው አንደኛ እሱ ነው ሁለተኛ ደግሞ አብዛኞቻችሁ አረቦቹ ቤት ሆናችሁ አሁን አሁን ለምሳሌ እኔ ዝቤት አለሁኝ እኔ ሴትዮ ብታሰራልኝ ሴትዮዬ ጋር ሴትዮቻችሁ ጋር ወይም ደግሞ አሰሪዎቻችሁ ጋር ስትነጋገሩ ማወቅ ያለባችሁ ነገር አለ ለምሳሌ አሁን እኔ ሴትዮ እቃ ማሰሪ ብያት በትንሽ ብር ታሰራልኛለች በትንሽ ብር ማለት ነው ምክንያቱም ወይ ከኢትዮጵያ ወይ ከሌላ ሀገር ዜጋ ብታመጣ ቢያስ በቀላሉ አስር ሺ ዘጠኝ ሺ ሪያል ተከፍላለች ማለት ነው ለእኔ ግን ያቺን ቀራማና ለመንግስት የሚሰጠውን ከፍላ በአምስት ሺህ በአራት ሺ ሪያል ልታሰራይ ትችላለች። እነሱ አረቦቹ የሚያሰሩት ከሆነ ደግሞ ይቀንሳል ከኛ ራሳችን በራሳችን ከምናሰራው አረቦቹ እንደ ኮንትራት አድርገው የሚያሰሩልን ይቀንሳል ማለት ነው። ስለዚህ የእኔ ሴትዮ ጋር ንግግርን ካላስተካከልኩኝ የእኔ ሴትዮ የምታሰራልኝ ምንድን ነው እንዴ? ኩንትራት ነው የምታሰራልኝ? አብዛኛ ሚቻቸውን በጣም ብዙ ልጆች እያለቀሱ ያሉት ሰዎቻቸው በሰዎቻቸው ያሰሩ ልጆች እንዴ ኩንትራት ነው ያሰሩባቸው ማለት ነው። ይቃማችንን ስጡን እናንውጣ ሲሏቸው እንደ ይቃማሽን እኮ ያሰራሁልሽ ከፊልኝ እኮ ነው እያሉ ያሉት። ስለዚህ ከጠለብ ወጥታችሁ እንደገና ድጋሜ ጠለብ ነው የምኮኑ። ስለዚህ ስትነጋግሩ ማስተካከል አለባችሁ። እናንተ በራሳችሁ መንገድ በራሳችሁ ጠሪቅ እንደምትሰሩ በስ እነሱ ከፊል እንደሚሆኗችሁ ብቻ እንጂ እነሱ ጋዝንታ ለማለማችሁ እንቁን ትራኩራችሁ በአንድ ሺ ሪያል ወይም በስምት መቶ ሪያል እንድትሰሩ አይደለም መነጋገር ያለባችሁ ማለት ነው። አረቦቹ አሁን አብዛኛዎቹ እንደዛ እየተጠቀሙ ያሉት በጣም ብዙ ልጆች አረቦቻችን አሰሩለን ነው የሚሉ አሉ። በጣም ብዙ ልጆች አረቦቻችን ከፊል ሆኑን የሚሉ አሉ። አሁን ኔ ጓደኛ አንዲት ልጅ አለች፣ ጓደኛዋ አሰርታለች እና አሁን ጓደኛዋን የኔ ጓደኛ ጓደኛ ናት፣ አላቃትም። ልጅቷን ግን አሰርተውላታል፣ ሰዎቿ ያሰሩላት። ልጅቷን ግን በጠለብ ነው የመጣችው። በጠለብ መታ ሰዎቹ አሰርተውላታል። የበፊቶቹ አመት ሰዎቹ ጋር ሰርታ በአመቷ ነው የወጣችው። ከዛ ሰዎቹ የዛችኛቱ ቤት ጠለብ ነበረች ተሰርቶላት ስለነበረ እነዚህ ጀዋዛት ሄደው ፕሪንት አስበው የዛችኛቱን ኢቃማ ወደ እነሱ ካንስል አድርገው አስገልብጠው ምንድን ያደረጓት? ኮንትራት ማለት ነው። ኮንትራት ነው ያደረጓት። እሷ ምንድን ያለችው? ከኢትዮጵያ ኢቃ እያመጣሁ እነግዳለሁ ነጋዴ ይሆናሉ ብላ ነው እንግዲህ ያሰራችሁ። ንግግር ስላላስተካከለ ሰዎቹ ምን አድርገው ነው ያሰሩባት? ኮንትራት አድርገው ነው ያሰሩባት። እነሱ ያሰቡት ኮንትራት አድርገው ነው። በትንሽ ብር ነው ያሰሩት። አስር ሺ አስራ አንድ ሺ ሪያል፣ አስራ ስምንት ሺ ሪያል ከማውጣት እሷን ቀራማቸውን ከፍለው የለመንግስት መንግስት የሚሰጠውን ከፍለው በአምስት ሺህ በስድስት ሺህ ብር ያሰራሉ ይቃማ። ስለዚህ ኩንትራት እንዳትሆኑ ደግማችሁ ሁለተኛ ኩንትራት እንዳትሆኑ እነሱ በአረቦቻችሁ ጋር ስታሰሩ ጥንቃቄ አድርጋችሁ ንግግራችሁን አስተካክላችሁ እኔ በውጭ መስራት ነው የምፈልገው ብላችሁ በትክክለኛ አረበኛ በሚችል ሰው እኔ አሁን ለምሳሌ በውጭ መስራት ነው የምፈልገው የሚለውን በአረበኛ በደንብ መናገር አልችልም። ስለማልችልበት እኔ ላሰራ ብል እንኳ ለምሳሌ እኔ ሴትዮ ላሰራ ብል በደንብ አረበኛ የሚችል ሰው አንጥቻ አናግሬ በስልክም ቢሆን እኔ ራሴ እንጂ ይቃማ ኖረኝ ህጋዊ ሁኜ በራሴ መንገድ እንዲሰራ እንጂ እሷ ጋር ኮንትራት ሁኜ እንዲሰራ እንዲሰ እንድታሰራልኝ አልፈልግም። ስለዚህ አረበኛ እንኳ የማትችሉ ቢሆን አረበኛ የሚችል ሰው ጋር ደውላቸው በምናት መንገድ እንዲሰራላችሁ እንደምትፈልጉ ማወቅ መቻል አለባችሁ ማለት ነው። ከኮንትራት ወጣችሁ መልሳችሁ ኮንትራት እንዲያትሆኑ መልሳችሁ ኮንትራት ከሆናችሁ ከዛ ቤት እንደገና ልውጣ ብትሉ እንኳ ጠፍታችሁ ነው የምትወጡት። ልክ ከኢትዮጵያ እንደመጣችሁ ሆናችሁ ነው የምትሰሩት ማለት ነው። ስለዚህ ታጠንቀቁ የምታሰሩትን ይቃማ በስነ ስርት ሰዎቻችሁ ጋር ተነጋግራችሁ መንገድ ይቃማ ማሰራት እንደፈለጋችሁ፣ ይቃማውን የሚያሰሩላችሁ በኮንትራት ነው ወይስ ደግሞ በራሳችሁ በውጭ ከፊል ሆነዋችሁ እናንተ በውጭ የፈለጋችሁትን ስራ እንዲሰሩ ነው? ያንን ነገር ማወቅ አለባችሁ። አብዛኛዎቹ ከፊሎች ደግሞ አሁን ላይ ከፊል የሆኗችኋል በውጭ ያሰሩላችኋል። ግን ከመንግስት ውጭ በጀርባ የሚቀበሉ ብዙ አረጎች ብር እየተቀበሉ ነው ብሏል። ለምሳሌ አንድ አረብ እሱ ራሱ ሰውዬው አንድ አረብ አስር አሁን ይሄ እነዚህ ልጆች የበላቸው ሰውዬ አስር ከፊል ነው። ለአስር ሰው ነው ከፊል የሆነው። ለአስር ሰው ከፊል መሆን አይችልም። አንድ ሰው ምናልባት በልጃቸው በሚስታቸው ብዙ ልጆች ብዙ ልጆች ካሏቸው በልጆቻቸው ስም ነው እንጂ አንድ ሰው ለአስር ለስምንት ለአምስት ሰው ከፊል መሆን አይችልም፣ አይቻልም። ስለዚህ እናንተ ከፊላችሁ ምንድን ነው ማድረግ ያለባችሁ? ከፊላችሁ አንድ ከፊል ከሆነ ለዛ ከፊል መክፈል ያለባችሁ ብር ምንም ነገር የለም፣ በአሁን ሰዓት ማለት ነው። ነገር ግን አሁን አብዛኛዎቹ ከእንትኖች አብዛኛዎቹ አረቦች ምንድን ነው እያደረጉ ያሉት? እሱ በራሱ አንድ አንድ ሰራተኛ ወይም ደግሞ ለአንድ ሰው ከፊል ሁኖ ከሆነ በሚስቱ ስም ለእናንተ ከፊል ያሰራላችኋል ማለት ነው። በሚስቱም ከፊል ከሆነች ደግሞ በልጁ ስም ያሰራላችኋል። ከዛ ከእያንዳንዱ ሰው ከፊል ከሆኑ ለሆኑላችሁ እያንዳንዱን ሰዎች ወይም ከእያንዳንዳችን ልጆች የሚቀበሉት ብር አለ። ስለዚህ አሁን አረቦቹም ስራ ስለሌላቸው አብዛኛዎቹ ኑሮ ስለተወደደባቸው ገንዘብ የሚያገኙበትን መንገድ ነው የሚፈጥሩት። ስለዚህ በትንሽ በትልቁ ገንዘባችሁንም እንዳትበሉ፣ ልክ እንደ እነዚህ ልጆች እንዳትከስሩ እራሳችሁን ጠብቁ፣ ጥንቃቄ አድርጉ። አሁን እነዚህ ልጆች አስቡ፣ እንግዲህ በየት ሀገር ነው ለአስር ሰው አንድ ሰው ከፊል የሚሆነው? ለአስር ሰው ማለት ነው። ትንሽ እንዲያው ሰው ጠይቁ የምትጠየቁትን ሰው ደግሞ ለዩ እወቁ ማለት ነው። ስለዚህ አትበሉ፣ ገንዘባችሁን ያዙ። ሲጀመር ይቃም ባይሰራስ እዚህ ሀገር ተሰራ አልተሰራ ምን ያደረግላችኋል? በእንደዚህ አይነት መንገድ የሚሆን ከሆነ ቃማ ተሰራ አልተሰራ ምንም እንትን የለውም። ምክንያቱም እዛው ፈላዛው ደላ የሚሆን ከሆነ ሀያ ሰላሳ ሺህ ሪያል የምታወጡ ከሆነ ሀያ ሰላሳ ሺህ ሪያል ካላችሁ ሌላ ሀገር እኮ በስነስርዓት በህጋዊ መንገድ በህጋዊ ቃማ ሰርታችሁ መግባት ትችላላችሁ። እዚህ ሀገርን መልሳችሁ ለመምጣት በየመን ተመልሳችሁ ዲያችሁ መልሳችሁ ቃማ ይዛችሁ ባለ ቃማ ሆናችሁ መምጣት ይችላሉ። አብዛኛው እንደዛ ነው እያደረገ ያለው አብዛኛው በሚባል ደረጃ አዝ ከፊሉን አዘጋጅቶ ተነጋግሮ ይሄዳል። ከኢትዮጵያ ሲመጣ እንደ አዲስ መጭ ሆኖ ነው የሚገባው። እንደ አዲስ ኩንትራት ሳይሆን የራሱን ስራ መስራት የሚችልበትን ቃማ ይዞ ይገባል። ስለዚህ ብራችሁን አትበሉ። አንድ ሰው ከፊል ለአስር ሰው፣ ለአስራ አምስት ሰው፣ ለአምስት ሰው መሆን አይችልም። ከፊል የምታደርጉትን ሰው ደግሞ በጥንቃቄ በስነስርዓት ተነጋገሩ። ገንዘብ በካሽ አትስጡ። መንግስት ያዘጋጀው አካውንት አለ፣ በዛ ነው ብር የሚከፈለው። በካሽ ክፈሉ ካሏቸው አትክፈሏቸው። አይ በካሽ አንሰጥም አካውንት ስጡ ንበቱ ቢያጭበረብሯችሁ እንኳ በዛ አካውንት ትይዟቸዋላችሁ። ብሩን ባስገባችሁበት ደረሰኝ መያዝ ትችላላችሁ። ቢያጭበረብሯችሁ እንኳ ማለት ነው። ሀበሻም ይሁን አረብም ይሁን የመንም ይሁን ምንም ይሁን ምንም ይሁን መያዝ ትችላላችሁ በላካችሁበት አካውንት በካሽ ከሰጣችሁት ግን ምንም መረጃ የላችሁም። ምንም ማድረግ አትችሉም። አንዱ እሱ ነው። ሁለተኛው ደግሞ ሀበሾቹ ግሩፕ፣ በጣም ብዙ ግሩፕ አለ። እኔ እንኳን ያልኳችሁ በእኔ እንኳ አቅም፣ እኔ አሁን ስለ ይቃማ አላወራሁም። አውርቻ ላቅም አሰራለሁም ብዬ የጠየቅኩትም ሰው የለኝም፣ ምክንያቱም ፍላጎቱ ስለሌለኝ ስለዚህ ሶስት ግሩፕ አስገብተውኛል። ሶስቱም ግሩፕ ላይ ግን የተለያዩ ሰዎች ናቸው። የተለያየ ሀሳብ ነው የሚያመጡት። አንድኛው የቃማ በነጻ ማነው የፓስፖርት ቁጥራችሁን በነፃ መጣላችኋለሁ የሚል ነው። ግን በውስጥ ስግቡ ደግሞ አስራ ሰባት ሺ ብር ይጠይቃችኋል ከነ የቃማችሁ ፕሪንት ነው የምስብላችሁ ነው የሚላችሁ ማለት ነው። አንድኛው ግሩፕ ላይ ደግሞ የቃማ ፕሪንት መሳቢያ እና የፓስፖርት ቁጥር መሳቢያ ብር አትከፍሉም። የምትከፍሉት ግን የፓስፖርት የእቃማ ማሰሪያውን ጥቅሉ ስታሰሩ ነው የምትከፍሉት ነው የሚለው የሚሻወር አትከፍሉ የሚላሉ። ምክንያቱም ወደ እነሱ እንዲከዱላቸው የሚሻወር ካልከፈልን የፓስፖርት ፕሪንት መሳቢያ፣ የእቃማ ቁጥራችንን ማውጫ ካልከፈልን ብላችሁ ወደ እነሱ እንድትሄዱላቸው። ሶስቱም ግሩፖች የተለያየ ነገር ነው የሚናገሩት። እኔ ሊፍት እያልኩ ነው ወጣሁት፣ ምክንያቱም ስለማልፈልገው ማለት ነው። አንድኛው ግሩፕ ላይ ግን አሁንም አለሁኝ። ስለዚህ ጥንቃቄ አድርጉ፣ ተጠንቀቁ። ይቃማ እናሰራ ካላችሁ ይቃማ ስታሰሩ በትክክለኛው መንገድ ያሰሩ። አረቦቹ ጋር ስትነጋገሩ ኩንትራት አድርገው እንዳያሰሩባችሁ። ኩንትራት ካደረጉባችሁ ያው ናችሁ። ስለምሳሌ አንድ ቤት ኩንትራት ተተሰራላችሁ ከዛ ቤት ወደ ውጭ ልውጣ ብትሉ ስለማያስወጧችሁ ጣፍታችሁ፣ ህግ ወጥ ነው የምትሆኑት ማለት ነው። ስለዚህ ገንዘባችሁንም ከፍላችሁ ኩንትራትም ሆናችሁ እንደገና ከኩንትራት ወጥታችሁ ኩንትራት ነው የምትሆኑት። ጥንቃቄ አድርጉ። ለዛሬ ይችላችሁ የመጣሁት ይሄን ይመስል ነበረ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ላይክ፣ እና ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሰላም እና ፍቅር ለሚየ ሀገራችን። ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። እወዳችኋለሁኝ። ወቶ ከመቅረት ፈጣሪ ይጠብቃችሁ። በእግር ወቶ በሳጥን ከመመለስ ፈጣሪ ይጠብቃል። ለሀገራችን ሰላም ያምጣልን። ከበላተኛ ይጠብቃችሁ። ወቶቼ እወዳችኋለሁ። መልካም ጊዜ